ሰላም እንደምን አላችሁ? እንደምን ቆያችሁ? ውዴኑ መር ከሚዳበ ሰቦች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። እንግዲህ መስቀል እንዴት አለፈ ማለት እወዳለሁ፣ በእናንተ አካባቢ ያላችሁበት አምላካችን እግዚአብሔር እንግዲህ ለዚህ ዓመት ያደረሰን በእውነት ስሙ ይክበር ይመስገን። ብዙዎች ይችን ለትና ይችን ሰዓት ፈልገዋት ግን ያልደረሱባት አሉ። እነሱ ያልደረሱባት በኃጢአታቸው ምክንያት አይደለም፣ እኛም የዘገየ ነው በጽድቃችን ምክንያት አይደለም። ሁሉንም አሰራር የሚያውቀው እግዚአብሔር ነው እኛን ለንስሐ እድሜ ሰጥቶን እዛ ደርሶናል ያለፉትን ህይወታቸው ያለፈውን ደግሞ እግዚአብሔር በሚያውቀው በሱ በራሱ ጥበብ ወስዷቸዋል ወደ እሱና እኛም ከዛ መንገድ አንቀርም ያው የመቀዳደም ጉዳይ ካልሆነ በስተቀር ለማንኛውም ግን አምላካችን እግዚአብሔር ለዚህ ስላደረሰን ስሙ ይክበር ይመስገን እያልኩኝ በዛሬው በነው መርከብ ሜዳ ቆይታችን የተለያዩ መልዕክቶችን ለማየት እንሞክራለን በዚህ በቅዱሳን ላይ የሚደረግ ዘመቻ የሚደረግ ዘመቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደረጉ የማጥላላት ስራዎችን በተመለከተ እንደዚሁ የምናየው መልእክት ይኖረናል። እስኪ ለማንኛውም በቅድሚያ መልእክቶቹን ላስደምጣችሁ ምናልባት ይችን ልጅ በተመለከተ የመቤታችን የቅድስ ንግ ማርያምን ስለ አድኖ በመቅደድ ሂደት ውስጥ ያደረገችውን አጸያፊ ነገር በተመለከተ የተሰጡ ምላሾች አሉ። እግረ መንገድ መናገር የምፈልገው እንደዚሁ የአዲስ አበባ ፖሊስ ይችን ልጅ በቁጥጥር ስር እንዳዋላትም ያው ብዙዎቻችሁ ሰምታችኋል ብዬ አምናለሁኝ። በዚህ ይህን በተመለከተም እንዲሁ በአጠቃላይ ብፁዕ አባታችን አቡነ አብርሃም በተለይ ኦርቶዶክስ ላይ የሚደረጉ ዘመቻዎችን በተመለከተ ጠቅለል ያ ያሳለፈት መልእክት አለ። እሱንም አስደምጣችሁ ይሆናል። ለማንኛውም በቅደም ተከተል መልእክቶቹን እያስደምጥኳችሁ ቆይታችን እናደርጋለን። ላይክ ሸር አድርጉት ብዙዎች ጋር እንድደርስ መልእክቱ። ለማንኛውም ወደ መጀመሪያው መልእክት ውሰዳችሁ፣ አክብራችሁን እዚህ ድረስ ስለተገኛችሁ ሊቃውንት አባቶቻችን፣ እስቲ ቪዲዮውን እንየው። እናቴን አክብሬ ነው እቺ ስል ማልሰባብራት የወለደችን ኦርቶዶክስ ስለሆነች ስለማከብራት እናቴ እንጂ አክቱ ብል መብቴ ነው። እዚህ ላይ ዝም ብያራበታል። እዚህ ላይ አምሶሪቱ ሴ በረብ ሄድበታል። እዚህ ላይ አላረግም። እናቴ እኔ የገዛሁት አለ መሰል ከፈለጋችሁ ቀልጅ ያሳያችሁ። እስኪ ይለኛል እቻት አገኘዋት ይሄንን እኔ ነበር የገዛሁት። ፍሬም ፍሬም ውስጥ አድርጌው ነበር ሪከ ያርጉልኝ ፍሬሙን ሙሉ አምጣላችሁ። ማወቅ ማርያምን ከኔ በላይ የሚወድ የለም ከኔ በላይ አሁንም በጣም ነው መወዳት። እች ውሸተኛው ማርያምን አይደለም ይኸው እኔ ገዛዋቸውን እንደፈለግኩ ማድረግ እችላለሁ። እዚህ ፍሬም ውስጥ አርጊያት አመልካት ነበረ። አያችሁ ተጨመዳጃል። ለዚህ ሰገና አሁን አቃጢ የሚለኝ አካል ካለ አቃጥለ፣ ቀደጁ የሚለኝ ካለ ቀደጁ፣ ጣልኩት። ይሄ ህፃን ልጅ ነው የቀደደው፣ የገብርኤል ስዕል አታምልኩም። ህፃን ልጅ ነው ቤት መታ የቀደደችው። ስለ እውነት ስላችሁ ተክለ ሀይማኖት ተክለ ሃይማኖት ይሰገድላችኋል። እውነት ነው። እንግዲህ እንዳየነው በቪዲዮው ላይ እህታችን በእርግጥ ያው እናቷም ወጥተው ለህዝብ ይፋ ይቅርታ ጠይቀዋል። የአእምሮ ታማሚ ነች፣ መድኃኒት ትወስዳለች ልጄ ብለዋል ግን ሰው ላይ ሳይሆን ሀሳቡ ላይ እንድናወራ ነው። ስዕሉን እንደዚህ በማይገባ መንገድ ስታደርገው አይተናል። እና ስዕል የሚያድን ከሆነ ለምን አያድንም ራሱን የሚል ጥያቄ አነስታለች። እስቲ እዚህ ላይ የቤተ ክርስቲያንን ድምፅ እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ከዚህ ዕለት ከዚህ ሰዓት ያደረሰን የአባቶቻችን የእናቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጅ ከመፈጠሩ በፊት የአምላክ እናት ድንግል ማርያም ቅዱስ ሚካኤል በክንፉ ተስላለት መላእክት ሁሉ ያዋት እንደነበርና እስከምትፈጠር ድረስ በናፍቆት እንደሚጠብቋት የቤተ ክርስቲያን መጻሕፍት ይመሰክራል። እውነት ነው። ሰው በመጀመሪያ እኮ ስዕለ እግዚአብሔር ነው አጋይስታ ለምስላሴ ሰውን ሲፈጥሩ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በአርያችን እና በምሳሌያችን እንፍጠር ብለው ፈጥረዋል። ስለዚህ ሰው በቀጥታ የእግዚአብሔር ስዕል ነው ማለት ነው። መላእክት ከዚህ የተነሳ አዳምን እግዚአብሔር እስከሚፈጥርላቸው ድረስ ይሸኩሉ ነበር። ለምን? በአዳም መልክ በኩል የእግዚአብሔርን መልክ ለማየት። ስለዚህ ስዕልን ነቅፈው የሚናገሩ ሰዎች እነሱ የማን ስዕል ናቸው? እውነት ነው። ኃጢአት ሲሰሩ ክደት ሲያፈልቁ አምሳለ እግዚአብሔርነታቸውን አጥተው አምሳለ ዲያብሎስን ይላበሳሉ። ስዕልን ለምንድን ነው ቤተክርስቲያን ምስለው ሲባል የተቀረጹ ምስሎችን በላይ በሰማይ ከምድርም በታች ባሉ በጥልቁ ባሉ ምስሎችን ላንተ አታድርግ ብሎ የተናገረ እግዚአብሔር ነው። በኦሪት ዘዳግም ምዕራፍ አራት ላይ ተቀምጧል። ደግሞ ቅዱሳት ስዕላትን ስዕለን በስዕሉ ፊት ቁመን እንድንማፀን ስዕልን እንድንስል ያዘዘ ባለቤቱ እግዚአብሔር ነው። ስለዚህ ስዕልንና የጣዖታትን ምስል ለይቶ ማወቅ ያስፈልጋል። በኦሪት ዘጸአት ምዕራፍ 26 ላይ ሁለቱን ኪሩቤሎች በታቦቱ ላይ ሳላቸው፣ እኔም በእነሱ ላይ አድሬ ትዛዜን እሰጥሃለሁ። በስዕለ ኪሩቤል ላይ አድሬ ትዛዜን በዚያ ላይ አስተላልፋለሁ። ስለዚህ ሳላቸው ብሎ ያዘዘው እግዚአብሔርና ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን መንቀፍ ነው፣ ከስዕላቱ ጋር አይደለም እየታገሉ ያሉት ከማይታገሉት አምላክ ከእግዚአብሔር ጋር ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱሳ ስዕላትን አክብራ የምታስቀምጡበት መንገድ ከእግዚአብሔር የተገኘ መንገድ ነው። ከሌላ የተገኘ ምንም ነገር የለም። ለምን ከተባለ እስኪ ከኦሪቱን ጀምር። የመጀመሪያው በስነ ፍጥረት ብናነሳ ሰማይ የሚለውን ስናይ በራሱ ስዕለ ማይ የውሃ ስዕል ማለት ነው። ውሃ ምን እንደሆነ የምናይበት ወደ ዋናው ቃል ስንመጣ በኦሪት ዘጸአት ምዕራፍ 36 ቁጥር 1 ጀምሮ ቢነበብ በጣም ጥሩ ነው፣ ግን ደግሞ ቁጥር 8 ባስልኤልና ኤልያብ የተባሉትን ሰዎች እግዚአብሔር ልቡናቸውን ጥበብ እንደሞላቸው የቤተ መቅደሱን ሥራ ሲሰሩ መጋረጃውን ሁሉ ካስተካከሉ በኋላ የኪሩቤልን ስዕል እንዴት አደርገው መጋረጃው ላይ እንደሰሩ ትዛ ላይ ይገኛል። ይሄ ብቻ አይደለም። ሙሴ እግዚአብሔር የሰጠውን የመጀመሪያውን ታቦት ውድቆት ከተሰበረበት በኋላ እንደገና ሰርቶ እንዲያመጣ ሲሄድ ሁለቱን ኪሩቤል እንደሚናተፍ አውራ ዶሮ አስመስለ ሳላቸው ነው የሚለው። ከዛ በኋላ እነዚህ የኪሩቤል ስዕላት በታቦቱ ላይ ተቀምጠው በአመት አንድ ቀን ሊቀ ካህናቱ እንደ አሮን አይነት ሰው፣ እንደ ዘካርያስ አይነት ሰው፣ ትልቅ ሰው ገብቶ በሁለቱ ኪሩቤል መካከል ድምፅ ሰምቶ ይወጣ ነበር ይላል። ከስዕላቱ ላይ ማለት ነው ለምን እግዚአብሔር መልእክቱን የሚያስተላልፍባቸው መንገዶች ናቸው። እንግዲህ ከዛ ተያይዞ ቅዱሳት ስዕላትን መሳል ቀጠለ ማለት ነው። ከዛ መካከል እንዲሁ በመጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምዕራፍ ስድስትን ስናየው ቁጥር አንድ ጀምሮ እስከ ምዕራፍ ስምንት ድረስ ይደርሳል። እግዚአብሔር ከሦስት ዓመት በኋላ ኦዚያን ሲሞት በዙፋኑ ላይ እንዳለ ኪሩቤል ዙፋኑን ተሸክመውለት ሃያ አራቱ ካህናተ ሰማይ ምስጋና እያቀረቡለት ከፊቱ ቆመው ፊታቸውን ሸፍነው እግራቸውን ሸፍነው ክንፋቸውን ወዲያና ወዲህ አድርገው እንዲህ ባለ አራያ እንዲህ ባለ ግርማ እግዚአብሔር ታየው። የስላሴ ስዕል ሲታይ አሁን በመጽሐፍ ቅዱስ ላይ የታየው ነው፣ ኢሳያስ ያየው ነው። ከዛ ነው የመጣው እንጂ እኔ ዝም እየደርሽ የምስለው ስዕል አይደለም። ወይም ደግሞ እሸቱ ወይም ደግሞ ምሪያንስ ማንም ሰው ተነስቶ ስዕል የሚስለው ነገር አይደለም። ስለዚህ ቤተ ክርስቲያን ቅዱሳት ስዕላትን የምትቀበላቸውና የምታከብራቸው በመጽሐፍ ቅዱስ ልክ ነው። ይሄም ብቻ አይደለም፣ ትንቢተ ሕዝቅኤል ምዕራፍ አንድን ደግሞ ማየት ህዝቅኤል በፈለገ ኮቦር ህዝቅኤል አያቸው ኪሩቤልን የስላሴን ዙፋን ይዘው እንዴት እንደነበሩ አያቸው የእያንዳንዳቸው በራእየ ዮሐንስ ላይ ተጽፎ የምናገኘውን ስንት ራስ ስንት ፊት ስንት መልክ እንዳላቸው አይንን የተመሉ ቅዱሳት ስዕላት በፈለገ ኮቦር ተስለው ይታዩ ነበረ ያዕቆብ ዘስሩግ የተባለው አባት አራት ያህል ሊቃነ ጳጳሳት መጥተው ያ ህዝቅኤል ያያቸው የኪሩቤል ስዕል እዛ ተቀምጦ ነበረ ይህንን ተርጉምልን አሉት በሁለቱ ክንፋቸው ፊታቸውን መሸፈናቸው አንተን ማየት አይቻለንም ሲሉ ነው። በሁለቱ ክንፋቸው ግራቸውን መሸፈናቸው ካንተ ፊት መቆም አይቻለንም ሲሉ ነው። ሁለቱም ክንፋቸውን ወዳና ወዲህ ማድረጋቸው በአርያ ትምህርት መስቀል ተሰቅለት ሲሉ ነው። ይህ የተሳለው ከዚያ የተነሳ ነው ሲል አስረዳቸው ይላል ማን ላይ የተጻፈውን? ትንቢተ ዝቅኤል ምዕራፍ አንድ ላይ የተጻፈውን ለመምሮቻችን ቃሪዎትን ያሰማልን። እኔ እዚህ ላይ የሚጨምረው ነገር የለኝም። ምናልባት ልጅቷን በተመለከተ ከዚህ በፊት ምን ብዙ ሰርቼበታለሁ። ይህን በተመለከተ በነገራችን ላይ ሌሎችም እንደዚሁ በአርያ ስላሴ የተፈጠሩ ግን ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምልክት የሆኑ የምንላቸውን ቅዱሳንን በእንዲህ አይነት መልኩ ሲያንቋሹ ሌሎችም አሉ። ሙቪውን ባስደምጣችሁ ስለም አይጠቅማችሁ። ዋናው የሚታሰብበት ነገር መልዕክቱ ነው እና ሀሳቡ ላይ ነው ትኩረት ማድረግ አለብን በሚል ነው እንጂ አይጠቅመንም፣ ሁሉንም ብንሰማው ማለት ነው። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መከራ ውስጥ እንዳለች መቼም ሁላችንም እንስማማለን ብዬ አምናለሁኝ። በተለይ ከቅርብ ዓመታት ወዲህ ቤተክርስቲያናችን ላይ የሚደረጉ አላስፈላጊ የሆኑ የነውር ስራዎች እየተበራከቱ የሄዱበት ጉዳይ ነው። ሀይባ የሚለለስ ከሚመስል ድረስ ማለት ነው ምናልባትም በተለያዩ ማህበራዊ ሚዲያ ላይ ያሉ የአማኙ እህቶች ወንድሞች ከመጮ ውጭ ኦርጋናይዝድ በሆነ መልኩ እንዲህ አይነት ነገሮች ወደፊት መስመር ካላዙ በስተቀር ይሄ ማለት እንግዲህ ባለቤቱን ካላቁ አጥሩ አይነቀንቁ እንደሚባለው ነው። ምናልባት አንዳንድ ጊዜ ነገሮች ሰምትናስባቸው በእንዲህ አይነት ጉዳይ ላይ ያው ግራህን ሲመታ ቀኝህን ምንድነው እንደሚባለው እሱን ጥቅስ ብቻ አይጠቀስን ማለፍ ያለብን አይመስለኝም። እና ለምንድነው ነው እንደዚህ በዚህ ደረጃ የተደፈር ነው የሚለውን ትልቁን ጥያቄ መለስ ያለብን ይመስለኛል። እና ለምንድነው እንደዚህ የተደፈር ነው? ማንም እየመጣ ማንም መጫወቻ ለምንድ ነው የሆነው? ጥያቄውን ልንመልስ ይገባል። እንግዲህ እንድንከበር መጀመሪያ እኛ ማክበር ያለብን ነገር አለ ማለት ነው። አንዳንድ ጊዜ ወደ ውስጣችን መመልከት ጥሩ ነው ብዬ አምናለሁ። እንግዲህ በግሌ እንደዛ ነው የማምነው። እና እኛ ለእምነታችን ለሃይማኖታችን፣ ለስርዓቱ ታማኝ ሆነን ስንገኝ ያለምንም ጥርጥር እንዲህ የሚያበሳጭ ነገር እንዳይደረግብን እግዚአብሔር ስራውን ይሰራልናል ማለት ነው። ይሄ ማለት እግዚአብሔር አይሰራም ማለት አይደለም። እና ግን የእኛም ክፍተት አለ ነው የጠላቶቻችን እንዳለ ሆኖ እና ስለዚህ ይህን ነው ማለት የምፈልገው። ይህን በተመለከተ ብዙ አባታችን ያስተላለፉት እንደዚሁ መልእክት አለ። እስኪ የእሳቸው መልእክት ደግሞ ላስደምጣችሁ። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም አይሉት። እኔና እኔን መሳዮች ለማስታመም፣ ለማስተማር ትግስትን ለማዘውተር፣ ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች የማይደፈር ነው የተደፈረው። ስለዚህ ለዚህ ለዚህ ልብ አድርጉ። በተለይ በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን በጣ በሉልን ለመምራችን ለአባታችን ቃሪዎት ያሰማልን። በእውነት እንደ አይነት ደፍሮ መናገር የሚያስፈልግበት ጊዜ ይመስለኛል። በእሳቸው ብቻ ሳይሆን ሌሎችም እነዚሁ ኢቨን ከፓትሪያርኩ ጀምረው እንደ አይነት መልክቶች ትኩረት ሰጥቷቸው ሊነገርባቸው የሚገባ ጉዳይ ነው ብዬ አምናለሁ እና እኛ በተለያየ ማህበራዊ ሚዲያ ላይ ልናወራ ልናገር እንችላለን፣ ግን ከኛ የበለጠ ትኩረት ሊሰጠው የሚችለው በእንደዚህ አይነት መልኩ ኦርጋናይዝ በሆነ መልኩ ሊሰሙና ሊደመጡ ሊታፈሩ በሚችሉ አባቶቻችን በኩል መልእክቱ መተላለፍ አለበት እያምናለሁ። ነገሮች በሌሎች ብፁዓን አባቶች አባቶቻችንም እንደዚሁ መልእክቱ ይተላለፋል የሚል እምነት ይኖረኛል። እናታችን ናት፣ የሰማያዊ እናት ምድራዊ እናት ብቻ አይደለም እንደው የራሳችን የስጋ እናታችን እንኳ ስትነካ ምንድን ነው ሊሰማን የሚችለው? እኔ እናቴን ማንም ሰው መጥቶ የሆነ ነገር ላርግ ቤት ቢሰድባት የማይገባ ነገር ልናገር ቢል ምንድን ነው ሊፈጠር የሚችለው ነገር? ወደ ራሳችን በስጋ ነው የስጋም የነፍሳችንም ደግሞ መመካ የሆነችውን ድንግል ማርያም በዚህ መልኩ ደግሞ ስትነካ ማየት ምን ያክል እንደሚያም ደግሞ ለጥላትም ለወዳጅም ግልጽ ነው መልክቱ። ስለዚህ ልናፍር ይገባል። ፕሊስ፣ ፕሊስ ከማይሆን ነገር ጋር አትጋጩ። ብዙ ብዙ በአደባባይ እየወጣ እኔ እንደው አንድ ሰው ቤተ እምነት መሰረትኩኝ ብሎ የሆነ ነገር አደረኩኝ ብሎ እንደው መጥቶ የሚጽዳዳው ኦርቶዶክስ ላይ ነው መሆን አለበት። እንደዛ ነው። እንደ ይሄ እንደ አንድ ምሳሌ ተነሳ እንጂ በስላ ድሮ ተነሳን እንጂ በሌላም ዘርፍ ብዙ የምናውቃቸው የምናቃቸው ነገሮች አሉ። በየጊዜው የሚነገሩ ነገሮች ፓስተሮች ብለን የምንላቸው በያዳራሹ አዳራሽ ሲከፍቱ ተማምነው የሚነሱት አዳራሽ የሚከፍቱት ይች ቤተ ክርስቲያን አለ ብለው ነው በነገራችን ይች ከሌለች የሚሳደቡት የላቸውም አምልኮ እንደዚህ ነው እንዴ አምልኮ ሌላው መስደብ ነው እን አይደለም እውነተኛ አምልኮ አርያ ምሳሌ የሆናችሁ ሰዎችን ወደ እናንተ እምነት አምጥታችሁ ለእግዚአብሔር መንግስት ማብቃት ነው አከሌ ወይም ከሌ የሚያመልከው እምነት ምን አገባኝ የፈለገውን ይከተል ላከብርለት ግን ይገባል ልታከብሩልኝ እንዲከበርላችሁ መጀመሪያ እኛን አክብሩ በመከባበር ውስጥ ነው እዚህ ምድር ላይ መኖር ያለብን። ለእኔ ነፍስ አንተ ምን አስጨነቀህ? ኦርቶዶክሳዊት መንገድ ናት የምጠቅመኝ ይሄ። በዚህ መንገድ ሂጄ የፈለግኩትን መጨረሻዬን እኔ ነኝ የማውቀው ከፈጣሪ ጋራ ማለት ነው። ለኛ ያዘናችሁ ቅቢ አንጓች የምትመስሉ እንዳንት ኮነኑ ወደ ሞት ነው እየሄዳችሁ እያላችሁ የምደሰኩሩ ወደ ሞት እየሄዳችሁ እንደሆናችሁ ማን በነገራችሁ? የእኛ የሆኑትን ነገሮች ደግሞ አትንኩ። ነው፣ አሁን ጥያቄው እኮ እሱ ነው እኮ። ንዋያተ ቅዱሳኖቻችንን ትወስዳላችሁ፣ ግን አያስፈልጉም ትላላችሁ፣ ግን በእነሱ ትጠቀማላችሁ፣ ምንም አትወስዱም። ነገሮች ሁሉ ተኮርጆ ይሆናል እንዴ? ደግሞ ኮርጃችሁ ወስዳችሁም እኮ ብታከብሩት ምን አለበት? ትሳደባላችሁ፣ ታንቋሻላችሁ፣ ትቀዳላችሁ፣ ትሰብራላችሁ፣ ትወረውራላችሁ። ነውር ነው፣ በጣም በጣም ነውር ነው። በዘመኑ ቋንቋ ሼብ ነው በጣም ስለዚህ ፕሊስ ጥንቃቄ እናድርግ ለማለት ወዳለውኝ አይምሰላችሁ። ጊዜ ዳኛ ነው። አንድ ቀን ዋጋ የምከፍሉበት ጊዜ ይመጣል። ያን ጊዜ ምን ነው በእንቁላሉ ጊዜ እንዳለው ወጣት እንዳይሆን የሚገጥማችሁ ነገር፣ ፕሊስ ፕሊስ ተጠንቀቁ። አይጠቅማችሁም። ዋጋ የምትከፍሉበትን ነገር አታድርጉ። በእናንተ ባይደርስ በልጆቻችሁ ይደርስባችኋል። ማንም ሰው የዘራውን ነው የሚያደው። ስለዚህ ክፉ ነገር አትዝሩ። በሌላ ቤተ እምነት ውስጥ ያላችሁ፣ በተለይ ፕሮቴስታንቱ ውስጥ ያላችሁ ናቸው በእንደ አይነት መልኩ ላይ እየወጣችሁ እንደ አይነት ነገር የምትናገሩት ቅዱሳንም የምታንቋጥጡት አይመለከታችሁም። ደግሞ ይገርማል። ስለ አድኖ ሲቀደደ ያድንም ወይ ራሱን ያድንም ወይ ምን ማለት ነው? ልክ በዛ በግራ የተሰቀለው ወንበዴ ታቅሳላችሁ አደለ? ልክ የእሱ ዘር ናቸው እንደዚህ የሚሉት ራስህን አምላክ ከሆን ከመስቀል ላይ አወርድ አድን እንኳን ስላዱ ነው አይደለም ቅርቱ ራሱ ባለቤቱ እንኳ ራሱ ራሱ መስቀል ላይ ሆኖ በነበረበት ሰዓት እኮ እንደዛ ተብሎ ታቦት ሲሰረቅ፣ ታቦት እንዴት ራሱ አይጠብቅም የሚላሉ ሰዎች በጣም ይገርመኛል። ይሄ ታክቲካል እና ምንድን ነው የሚባለው? ይሄ ቴክኒካል የሆነ የስጋ ያስተሳሰባችሁን ከመንፈሳዊ አስተሳሰብ ውስጥ አውጡት። እንደዛ አይደለም መንፈሳዊ ዓለም የሚሰራው። ታቦት እናውቃለን፣ እግዚአብሔር ማደሪያ ነው፣ እግዚአብሔር የሚገለጥበት ነው። በሚሰረቅበት ሰዓት ራሱን እንዴት አያድንም? እናንተ እሱ ያድንና ብላችሁ የምትሉት አይደለም ወይ? እናንተ እንደዚ የምትመኩበት ከሆነ ራሱን አያድንም ወይ ይላሉ። ይሄ ምድራዊ ታክቲክና ብልጣ ብልጥ አስተሳሰባችሁ ወደዛ ተዉት። ብዙ ምክንያቶች አሉት። ታቦተ ጽዮን ለምን በፍልስጤማውያን ተማረከች? ለምን እንዴት ተማረከችው? እስራኤላውያን ምን አድርገው ነበር? በአንድም ቢሆን በሌላ መንገድ ታቦት ሊማረክ ይችላል። እንኳን አይደለም ታቦቱ አይደለም ከታቦቱ፣ የታቦቱ ባለቤት ራሱ ክርስቶስ እኮ በመስቀል ላይ ምን ተብሏል? አምላክ ከሆንክ ራስህን አድን ብለውታል እኮ። በስራ በግራ የተሰቀለው ወንበደና የሱን ፈለግ የሚከተሉ ናቸው። እንዳይነት ሰዎች ስታያቸው አማኝ መስላሉ፣ ግን ስላ ሊሆን ይቀዳሉ። ራሷ ዓለምን አታድር መስል ይሰግዳለች። እርግጥ ነው እናትየዋ በሚዲያ ሚዲያው ተተናግራለች። ቅድም ድኮንድማችን ወንድማችን ሸሸቱ እንደተናገረው የአእምሮ ህመምተኛ ነው ብሏል። ያው ራሷ ላይ ላይ ያለው መንፈስ ነው። ግን ጤነኛ የሚመስሉ ሌሎችም አሉ፣ ይህን ነውር የሚያደርጉ ነው። መንፈሳዊነት እንደዛ አይደለም። ይህ መንፈሳዊነት አሰራር በምድራዊ መመሪያ የሚሰራ አይደለም። ታቦቱን ስትወስደው ስለ አድኖሲስ ሲወሰድ ስቀደው እዛው ወደው መቅሰፍ ወይም እዛው የሆነ መግደል እንደዛ አይደለም። እግዚአብሔራዊነት፣ ቸርነትን መለኮታዊ አሰራርን ስለማናውቅ በማናውቀው ነገር ውስጥ ገብተን አንፈትፍት ይሄ የልህ የስሜት እምነት ጥሩ አይደለም። በቃ የክርስትና እምነት ስለ አድኗቸው ተቀደደ ታቦታቸው ተሰረቀ መስቀሉ እንደተደረገ ምንም ተአምር አያደረገም። ስለዚህ ምን አያደርግም አያድንም እንዳይሳሰብ በሃይማኖት ውስጥ አይሰራም? ለምን እግዚአብሔር እያንዳንዷ የምትሆነውበት ምክንያት ስላለው ነው። ይሄ ስላችሁ በጎም ክፉ ምክንያት ማለት ነው። አንዳንድ ጊዜ የታቦተ ጽዮንን መማረክ ስናነሳ ለምሳሌ የካህኑ የኤሊ ልጆች በቤተ መቅደስ የማይገባ ነገር ስላደረጉ ታቦተ ጽዮን ተማረከች በፍልስጤማውያን ፍልስጤም ምድር ወርዳ፣ ግን ምን ተአምር ስታደርግ እንደነበረ ሁላችንም እናውቃለን። አንዳንዴ ለዛ ነው ወደ ራሳችን ወደ ውስጣችን መመልከትም አለብን የምላችሁ ማለት ነው። በየጊዜው የምናያቸው የምንሰማቸው ነገሮች ነውር ስራዎች ለምንድን ነው እንደዚህ የሚደረጉብን? እስራኤል ስጋን ስናስብ እስራኤላውያን በሌላ ሀገራት መሪዎች በጨካኞች እየተማረኩ ይቀጣሉ። እግዚአብሔር በእንደዚህ አይነት መልኩ እያደረገ እየቀጣ ላለመሆኑ ምን ማረጋገጫ አለን? በተለይ ኦርቶዶክስ ያንተቾን ወንድሞች በእውነት ምክንያቱ ብዙ ሊሆን ይችላል። ይሄ ሲባል ግን ጥላቶችን እየደግፍኩ አይደለም። የነውር ስራ የምሰሩ በሌላ ቤተ እምነት ውስጥ ያላችሁ፣ በእኛም ቤተ እምነት ውስጥ ሆናችሁ ደግሞ ስለ እምነታችሁ በደንብ ጥልቀት ሳይኖራችሁ በኬርለስነት በየዋህነት ባለማወቅም በማወቅም በድፍነትም እንዳይህ ነገር የምታደርጉ ካላችሁ ፕሊዝ ጥንቃቄ አድርጉ ለማለት ነው። ለነበረን ቆይታ ይሄን ይመስላል። ሌላ መጨምርላችሁ ሙቪ የነበረ በቅርቡ አሜሪካን ሀገር ተገደለ ያልኳችሁን እንትን በተመለከተ እሱን ነገ ወይ ተነጎዳ እናየዋለን። ለዛሬ የነበረን ነበረን ቆይታ ግን ይሄን ይመስላል። ለመምሮቻችን ቃላት ያሰማለን። እኛንም እንደዚሁ በእምነት በሃይማኖት ተጸንተን እንድንኖር ያምላካችን እግዚአብሔር መልካም ፈቃዱ ይሆንልን ለማለት ወዳለሁኝ የቆየን በድጋሚ እስከምንገናኝ